ምን ያው ማጭበርበር አይደል? ስራችን ማጭበርበር ነዋ ስራችን። አስራችን እኛ ማጭበርበር። አዎ ማሰነካከል፣ ማጭበርበር እንጂ እባክህን። እናደርጋለን። ሰው ይጋብዛል፣ ሰው ያፈቅረዋል። በጣም ሰው ያፈቅረዋል። አደባባይ ላይ ስናገር ይሰማለታል። እኛ ያንን ሁሉ አስከለከል፣ አደባባይም አስከልክለነዋል። አሁን ሰፈር ላይ ያርሳል፣ በቃ ዝም ብሎ ያለቅሳል ዝም ብሎ። የሰፈር ሰው አረጋጁት። ያረቄ ቤት ሰው አድርገነዋል እንዴ! የመጠጥ ቤት ሰው የመጠጥ ቤት ሰው አዎ። ሲገባ ግን እኛ ቤት ውስጥ እንረብሸዋለን ከአልጋ አስነስተን ወደ መንደር እንወስደዋለን እንጂ ይሰደዳል። በየ ጓደኞቹ ይወድቷል፣ ጓደኞቼ እያለ ተሸገርኩ እኮ ቤት ውስጥ እኮ ማደር አልቻልኩም። ቤት ውስጥ ይረሳ ታዲያ ምን ችግራል? አይ አግኝቼው ነበር ታዲያ አመለጠኝ። እሱ ወደዚህ ስመጣ የጉድ በሬውን አራት በሬ ያለው አንደኛው በሬ ውሃ ስጠጣ አሰበርኩበት። ታልፎ ወንድም ነው በሮቹ ሁለት አንድ ጥማድ አንድ መልክ ናቸው። አንድ ጥማድ አንድ መልክ ናቸው። ቀንቼ ነው በቃ ተመተትከው። አዎ ቀንቼ ነው። ሁለቱም ነጭ ናቸው። ወንድሙ አረ በገር አለው። እኔም በለጠ ብዬ ነው እንደዚህ ያረፈ ወለድ አይበላም። ዘር ብሰጥ ከሰው አይወዝም የሰው ጉልበት አይፈልግም። አይ ልጅ አይ ልጅ አመለጠኝ አመለጠኝ አመለጠኝ አመለጠኝ አመለጠኝ። ከሄድኩ በደንብ ጠጣለሁ፣ ሰውም ጋብዛለሁ። ሺህ ብር ከሰው ጨርሼ ነው የምገባው አረከ አዎ፣ ስማ፣ ስንት ጠርሙስ ነው ማለት ነው? ጓሽ ነው። ይህንን ሁሉ ሰው ባገኝን፣ ስጋ ማለት ያቦን ብኖር አበላለሁ። ችግር የለብኝም በቃ ነው። ለምን ምቀኝነት ነዋ። ምንም አያውቅም ልጁ። ወንድሞቹ ነቁብኝ። አንዱ አረበ ጋር አለ አንዱ እዚህ ነው አለ። አንከራተቱኝ ሜታና ጋር እንትን አጋን እንትነኝ ምን አድርገው ተብለ ነው። ስራ ቀንቼ ነው። ገበሬ ገበሬ ስራ ቀንቼ ነው። ሁለት ማዲ ያለው እንዳክሱስ እንዳክሱስ ያርሳል። ልጁ ተንኮል፣ ምቀኝነት አያውቅም። አራት ሰዓት ይሰራል ልጁ ምንም አቅ ሀአነጋገር ታዲያ ቀደሙ ቀደሙብኝ። ወንድሞቹ አግኝቼ ነበር በሁሉ በምኑ ገባ ሳርስ በርሻው በስራው ስራው ንቀኝነት ይረሳ። ታዲያ ምን ችግራል አግኝቼው ነበር። ታዲያ አመለጠኝ። እሱ ወደዚህ ስመጣ የጉድ በሬውን አራት በሬ ያለው አንደኛው በሬ ውሀ ሲጠጣ አሰበርኩበት። ታልኮ ወንድም ነው ገበሬ ነው ገበሬ ነው ያው እንግዲህ በእርሻው ነው የተመተተበት። ሮብለት ጠዋት በሬውን ሰበረበት እግሩን ላይ ሰበረ አ እግሩን ሰበረው እንዳይመጣል ያደርገው ማለት ነው። ከዛ ናሉ መጣ በሬው ምን አረከበት? ቀናሁት። በሮቹ ሁለት አንድ ጥማድ አንድ መልክ ናቸው። አንድ ጥማድ አንድ መልክ ናቸው። ቀንቼ ነው በቃ የተመተትከው? አዎ ቀንቼ ነው። ሁለቱም ነጭ ናቸው። ወንድሙ አረ በገር አለው። እኔም በለጠን ብዬ ነው እንደዚህ ያደረኩት። ልጁ ምቀይነት አያውቅም። አይ ሽምግልናው፣ አይ ስራው እዳ ሽምግልናው ደግሞ እንዴት ነው እ ሽምግልና ሰው ስጣላ ያስታርቃል። ገንዘብ ብድር ብሰጥ ወለድ አይበላም። ዘር ብሰጥ ከሰው አይወዝም። የሰው ጉልበት አይፈልግም። አይ ልጅ፣ አይ ልጅ። አመለጠኝ፣ አመለጠኝ ሶስት ጊዜ አንድ በሬ አሰበርኩበት። ወደ ደህና ለቃሎ ብዬ ነበር። እሱ አይደይም። አሁንም ከወንድሞቹ ተገናኝተዋል። አመለጠኝ። ከየት ሀገር ነው የመጣው? ከየት ሀገር አምስት ሺህ ብር ከፍዬ ያዘረጉበት ገበሬ አምስት ሺህ ብር? አዎ፣ ይ ገበሬው ዳ እንደት ነው የሚያርሰው ውስጥ ያሳየ ሰብስቦ ነው። አይ ገበሬ እስቲና፣ ሲነዳስ በሮቹን እንዴት ነው? በሮች ሲናዳ እንደዚህ ጎንበስ ብሎ እንደዚህ፣ በቃ እንደዚህ። ጎበዝ ገበሬ ነው። እንዴት አይባልም፣ እንዴት አይባልም። አዳሙ ወንድሞቹ አግኝቼ ነበር። በሁሉ ያገኘው ና በልሽ ዳሃ ለታረጋው ነበረ ወይስ እንዴ ልታረገ ዳሃ ለማረክ ካወንድሞቹ አጣልቼ ለማን አይሂድ በሮቹን ከእጁ አውጥቼ ከቤተሰቡ ልጅ አለው ለጥራለ እንደዚሁ ነው ያለው። የታ ልጅ እዚሁ ነው ያለው። ለጥራለ አው ጥራ ጥራው ጥራው አዳ አዳ አዳ መሳይ አስል ልጅ ተማረ መኪና ይነዳል ነገ ይቀድማናል ቢየ ነው እንደዚህ ሰራውለት ልጁም እቤት እንዳይኖር አድርገውታል። ልጅ አሁን መንዲዳ ነው የሚኖረው ልጁ ልጁ ራሱ ከቤት እንዳይ ነው ተመልከት። ልጁ የዚህ ተከታለ ስድስት ልጆች ወንዶች አሉት። ምን እሱ ቀበሌ ከሄደ ዳኝነት ያውቃል ልጁ አምሳ አምስት ቆርቆሮ ፎቅ ሰራ እንዴ በለጠኛ እንዴ አምሳ አምስት ቆርቆሮ አው እኔ ሸጣል ብር ወንድሙ አረበ ጋር ነው ያለው ይልክለታል። ልጆቹን አስተምሯል። ዳኝነት 24 ተመሰራ የምን ዳኝነት ቀበሌ አሳራቂም ነው ዳኘም ነው የቀበሌ አዎ እሺ አይሽምግልናው ምን እያረከው ነበር? እሱ ልጁን ይሄ ልጁን አዳ ልጁን ተባ ቃልም ሰርቃሎ ያ ብድ አለበት። ነቁብኝ ወንድሞቹ ነቁብኝ። አስተኛሎ ከሰው አጣላሎ። አመለጠኝ አመለጠኝ፣ ለትንሽ ቀን ለሁለት ቀን አመለጠኝ። ይቆጫል እንዴ ታዲያ እንዴ፣ ለምን አይቆጨኝም እንዴ አዳ እንዴ ልጁን ተመልከት እንጂ ገና በአሁኑ እድሜ ይህንን ል ልጅ አግኝቶ። እንዴ ለምን አይቆጨኝም? ይቆጨኛል። ይሄ እና ምን ይሁን ታዲያ? ልጁን አስተምረዋል። ወንድሞች አሉኝ ይላል። በቃ ቀበሌ ስወር ፈራጅ እሱ። ኖ አግኝቼው ነበር፣ አመለጠኝ። እንግዲህ ታችኛው መንደርም እንደዚህ ነው ይውል። እንግዲህ አሁን ማየት ያለብን አሁን ገበሬ መሆኑ ብቻ አይደለም፣ እታችኛው ያለው ህብረተሰብ ክፍልም እንዲህ አይነት ነው። እድላቸው ጠፍቶባቸው የሰው እድል የሚያጠፉ ጊዜ ጨለሞባቸው የሰውን ጊዜ የሚያጨልሙ ምቀኞች ተወልደዋል። በጣም ብዙ ምቀኞች። እንግዲህ ገጠሩ እንዲህ ከሆነ ከተማው ደግሞ እንዴት የሚብስ እንደሆነ በዚህ ነው ማወቅ የሚቻለው። በእርሻው ክፍል ውስጥ እንዲህ አይነት ካለ በዚህ በመንደር ውስጥ ደግሞ እንዴት ጉድ እንደሆነ መገንዘብ አያስቸግረንም። ስንት ናችሁ ሰይጣኖች? አሁን አራት አራት ሰይጣን ምን እያደረከው ነው? ታጠጣዋለህ ወይስ ታበሳጨዋለህ? አንተ ከገባሃል በኋላ ባህሪውን እንዴት ለወጥከው? አጠጣለሁ እኔ። ጭራሽ የቀናውት እርሻ ላይ ነው የቀናውት። አንደኛው እሱ ነው። አረቄ ስጠጣ ጠጣ ያለው ያጠጣለሁ። ሶስተኛ ሽምግልና ያውቃል። እሱን አፉን አሳትቼ እኔ ልግባበት ብዬ እንደዚሁ ነው። በጠንቋይ ነው የተመተትከው? በደብተራ ነው በጠንቋይ? በጠንቋይ። በስንት ብር? በአምስት ሺህ ብር ብያለሁ። መዘጌ ነው ያዘርኩበት። አምስት ሺህ ብር ገበሬ ካለው ታዲያ ምን? ሀያ አራት ሰዓት እሰራለሁ ስል ሀያ አራት ሰዓት ማለት እኮ ሰው ይደክማል። ልጁ አይደክም። ስሰራ ውቃውን ስወቃ ልብሱን ቁጭ አድርጎ እንጀራ ይበላ ውሀ አይጠጣ። ደሙን ጠጥቻ። ያለ እህል አለ በግ ያለ ላም አለ። ቅናት ነዋ። እንዴት ሊሆን? የአምስት ሺህ ብር ሳህን ሰው ነው። እንዲሁም በላዩ ጨምራለሁ ብዬ ነበር አምስት ሺህ ብር ጨምር። አሀ ምን ሲሆን ሲሞት? አዎ ነው። አገር ስለቅ አገር ስለቅ እንደዛው ነው። ሀሳቢ የተዋዋላችሁት በአስር ሺህ ብር ነው። አዎ አዎ። ጉድ ነዋ። እንዲ አመለጠኝ ለሁለት ቀን አመለጠኝ ያለው ወንድሙ እንዲ። እንዴት ያለ ጦንቃይ ነው መሰለኝ። እሱ እንዴ አመለጠኝ። አግኝቼው ነበር በውል ምን ልታደርገው ሰው ይግዳል፣ እስር ቤት አስገባለሁ እያልኩ ልጁ ጸባዩ ደግሞ ምን መሰለ? ስጠጣ ነው ሰው ምናካ እንጂ ስጋ ብትበላ አይናገርም። ብር ብሰጥ ወድ በወለድ ብር ዘር ብሰጥ ለድሃ ይዘራል ይሆናል። ከብት ስሰጥ አይጠይቅም ዴ ከብቶች አሉት ሶስት ማድበሪ አሎት ሁላላ ሞች አበክ አራት ተዮች አንድ ፈረስ። በአሁኑ ባሁን እድሜ ማለት ስንት ልጅ ያስተምራል ብትል ስድስት ልጅ ያስተምራል፣ ያስተምራል በስርዓት ታዳሂ ወይኔ አበለጠኝ። እርሻው ስታይ ላሳየህ ላሳየህ ሄዳ አትባልማ ይገርማል እሱ።

በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል ስም። ማን? ማን? መሹ ነኝ። መሹማ? መሹ ንጉሱ ነኝ። መሹ ንጉሱ? አዎ። የት ነው የምትኖረው? መንዲዳ ነኝ። መንዲዳ? አዎ። ገበሬ ነው? ገበሬ ነኝ። ጥሩ ገበሬ ነው ብለው መተቱብህ በአምስት ሺህ ብር? ወይ ጉድ! ይገርማል። ይገርማል። በርታ። አንተም ደግሞ ጸሎት አታደርስም? እሺ። እሺ አደርሳለሁ። እዛ ቤት ያለውን ጨሌ አውጣ ይዘህ ትመጣለህ። እሺ ማንበብ ትችላለህ? አዎ እችላለሁ፣ አማርኛ እችላለሁ። ትንሽ ትንሽ አነባለሁ። መጽሐፍ ማለት ነው አይደለ? በቃ ጸሎት መጽሐፍ ግዛ። ዝም ብሎ ማረስ ብቻ ሳይሆን መፀ ላይ አስፈላጊ ነው። እሺ። መስገድ ጧት 21 ማታ 21 ሁል ጊዜ ስገድ። እሺ። እንዳታቋርጥ። እሺ። በልበርታ እሺ። አንተ ነህ ይዘህ የመጣኸው? አዎ እኔ ነኝ የመጣሁት ኖርዌይ ያለ ወንድማችን ደወለለት። እኔም ማክሰኞ ደወልኩ። አሁን እንዳወራው ነው በሬውን ሰበረበት። ሊቀር ነበረ። ምን ሰበረው? በሬ ዝም ብሎ ነው ውሃ ለመጠጣት ሲሄዱ ልጆቹ በሬ ነው የሰበረታ አሉኝ። በቃ እንደዚሁ ስብሩ የሚያገኙት እንዳትመጣ እኮ ነው። ስለዚህ እንዳት መጣ ድኛ አለሁ። አባ ድኛ አለሁ። አይዞ በርታ። ድኛ አለሁ። ድኛ አረቄ አትጠጣ ድኛል። ድኛለሁ ጸሎት አድርጉልኝ፣ እናንተም ጸሎት አድርጉልኝ። አይዞህ በርታ። ስንት በሮች አሉ? አራት በሮች አሉ። ወባዘገ ገበሬ ነው። አዎ፣ ምን ቀርቼ ነበር? አበኩ ምን ትቼ ነበር? ግብርናው። አዎ፣ ትቼ ነበር። እሺ፣ አሁን ትተህ ነበር። አዎ፣ አሁን ማርሳለህ? አረ ካልቶም፣ አረ ገና አሁን ገዝቼ ነው ማርሰው። አይ እንዴ አዲስ አበባ ነው ለካ የሚመጣው። መንዲዳ መሰለኝ ቆአባ እንዴ እንዴ እንዴ እንዴ አዲስ አበባ ነው ለካ ፎቅ ቤት አለው፣ እንዴ እንዴ ያለ መሰለህ እንዴዳ መሰለህ ያለ መሰለህ አበባ ያለው አውጣ። ከዛ ከቤት ይዘህ ነው ስራ ያው ወደደ ብለው አሰሩህ። በአምስት ሺህ ብር ጦሎት አድርጉልኝ። ሀይለ ምካ የለኝ ስም ክርስትና አረቄ አትጠጣታል። አይንህን ያደክመሆን በደንብ የምትጠጣ ይመስላል። አሁን ከእርቁ በደንብ ጠጣለሁ፣ ሰውም ጋ ብዛለሁ። ሺህ ብር ከእሱ ጨርሸ ነው የምገባው። አረቄስማ ስንት ጠርሙስ ነው ማለት ነው? ባሽብር ይህንን ሁሉ ሰው ባገኝነ ስጋ ማለት ዳቦን ብኖር አበላለሁ። ችግር የለብኝም። በቃ በቃ። ሺህ ብር ጨርሰህ መግባት? አዎ እንደዛ ነው። ለሰው በጣም ተንቆል አልሰራም። ዘር ብሰጥ ወለድ አልበላም። ገንዘብ ብሰጥ ወለድ አልበላም። እንደዚሁ ገንዘቤን እንመዘ ለተቸገረው ሰጠህ፣ ያው ገንዘብህን መለስለ አዎ አዎ። እንደዚህ ነው እንጂ ሌላ እኔ ከሰው አትጣለም አልጣለም መንፈሱ እኮ እስከ ቅዳሜ ቢቆይ ሰው አስገድለው ነበር። አለኩ ጨንቆኛል በጣም በኔ እንስሰብ ጊዜ እንደዛ ነው የተጨነኩት። አሁን ድኛለሁ። አባ ኖሩልኝ፣ ዳንኩ እኮ አሁን ያቀርብ ሶስት ጊዜ ምዝጋሙ ያቀርብ ሶስት ጊዜ ሶስት ጊዜ አይዞህ በል በርታ ሄድ በል እስኪ ተመርከክ ምንድን ነህ ሰይጣን አጋንንትም ሰይጣንም ዘፋኝ ነው ዘፋኝንም ነበር ዘፋን ዘፋኝ የኦሮሞ ዘፋኛ ቀንቃኝ ነበረ። እድሉ ላሰሩበት አሰሩበት የዘፈን እድል ይወሰዳል። አዎ ወሰ ወሰዱት። ምን የሚባል ዘፈን አለው? ኦሮሚያ ለሊስቱ የሚባል በጣም ጎበዝ ዘፋኝ ነበረ። ይሄን የትና የት ይደርስ ነበረ። አስጣል ነው እኛ ስራችን ምንድነው ታዲያ ማስጣል አይደለም እንዴ ስንት ካሴት አውጥቷል? ሁለተኛ ካሴቱን አሰርቶ ተወው። በቃ አይፈልግም። ምን የሚል ዘፈን ነበር? ኦሮሚያ ለሊስቱ ሰላሌ ማንሺ ምናምን፣ ዘፈኖቹ በጣም የሚያምሩ ናቸው። እስቲ በለው ሰላማ መዕኒሺ ሰላሌ መዕኒሺ ሰላሌ መዕኒሺ ሰላሌ መዕኒሺ ሰላሌ ማዕኒሺ ሰላሌ ማዕኒሺ ሀልከና ረፍሱ ጉያነን ቴቺሱን ሀራጌ መዕኒሺ ነጉጉባ ነበረ። አስቆምቀው አስቆምኮት ምኑንማ አስር አስር ዘፈን ነበረው። በጎጃም በጎንደር እየሄደ መተት እሱም ለማሰራት ፈልጎ ነበረ። አስከለከለው የሆነ ነገር ትንሽ ያምናል። እሱም መጠጥ ፍለጋ ሄዶ ነበር። አዎ መከላከያ ያሰራለሁ ይልና ጎጃም ሄደ። እዛ ጎጃም ግንደወይን የሚባል ከተማ ነው። አንድ ሰውዬ ጋር ወሰር ነው። ከዛ ሰውየውንም ተጠራጥሮ ተመለሰ። ብሩን አበላሽቶ ብር ሰጠ። 250 ብር ብቻ ቀብድ ሰጠ። ሌላውን አልሰጠ እና አላሰራም። በቀጠሮ ተመለሰ። ወደዛም አልተመለሰም። ያዘችው ድንግል ማርያም። ማን ያዘችው? ድንግል ማርያም ግጥም ማርጋ ያደገው አዳዲ ማርያም ነው ያደገው አዳዲ ማርያም አደገ። እሷ ደግሞ ወደ መተት እንዳይሄድ ያዘችው ያዘችው። ትንሽ ያምናል እንከለክለዋለን እኛ ደግሞ ዙሪያውን ከበን። ምንድን ነው የምትከለክለው? እሱ እንዳይጸልይ ምናምን እንዳይጸልይ። አሁን ደግሞ ጸሎት ጀመረ። እዚህም ከመጣ ይኸው ሶስተኛ ቀን ነው ዛሬ። እርሶ እጅ ወደቀ። በቃ ተያዛችሁ። ተያዝን። በቃ አሁን ተያዝን። ስንት ዘፈን አውጥቷል? አሁን ሀያኛው ዘፈኑን አስቆምንበት። ሀያኛው ዘፈኑን ሁለት ካሴት ማለት ነው ሁለት ፍሬ ሁለት ፍሬ ያኛው ገበያ ውሏል። ያኛው በገበያ ላይ ዋለ። ብሩን አልተጠቀመበትም፣ ጠፋ ብሩ። ማጂክ ወሰዱ። ሰላሌ መንሽ ነው። አዎ ወንትኑ አልበሙ የአልበሙስም። እና ዘፍኖ በሚኖረውም እንኳ በቃ መከራ ነው መከራ ነው። እዛም እርሻም ያርሳል። በእርሻውም ላይ በቀየው ላይ እየቀበሩ በቃ ሌሊት ደግሞ ከቤት እያስባነን ወስደነው ወደ ጉርቤት ነው የምናሳድረው። አሁን እሳቸው አባ ግርማ እስካሉ ድረስ ለሴጠና ልንበረከክም አለ ማጣበቃ ወደዚህ መጣ። ትላንትና ሲዲውን ያይ ነበር እዛ አዎ፣ በጣም አስለቀስ ነው። ለምን አስለቀሳችሁ? ፈራን ሲዲውን። አዎ ፈራ ነው። ትላንትና ዘብር ገብርኤል ነበርን? ከዛ አቃጥለን ገብርኤል አቃጠለው። በጸበሉ ሻሽቶ ወደዚህ መጣ። አንድ ልጅም አለው ይዞ እዚህ። አሁን ልጁ ያው እዛ ጋር አለ። ካወጣው ካሴት ለመተቶቹና ለናንተ ደስ ይላል የምትሉት የትኛው? ያመደጃለላ የሚል የሐረር ዘፈን ነው። ያዘፈን ነው። ያመደጃለላ ሩርጎይቱ ሴንቴ ወነራና ተሴ ጃላሊንቲያ ሃልካኒ ፍጉያ ሲያዳ ዳፊና ኮቱ ሀዊቶ ቦንቱ ድረደዋ ያመደጃለላ ሩርጎይቱ ሴደ ሲላቹ አው ደስ ይላል ነበር። እሱንም አሳቱታ አዘጉታ አዘጋኑ አዘጋቹት ደስ የሚላቹን መልሳቹ ታዘጋላቹ። አዎ ደሞ የማይፈልጋል። በዚህ መሀል የተላከ እኛ ደሞ የማይፈልጋል። እናንተ የምትፈልጉት እያላችሁ ደግሞ የማይፈልግ ይገባል። አዎ የማይፈልግ ሲገባ የምትፈልጉትን ያበላሸዋል። እንረዳዳለን እንረዳዳለን። እንዴ፣ ምን ያው ማጭበርበር አይደል? ስራችን ማጭበርበር ነው። ስራችን እኛ ማጭበርበር። አዎ ማሰነካከል፣ ማጭበርበር። ስንት አመት ነው መተቱ? ከገባበት ገባንበት፣ 10 አመት ነው። 10 አመት ምን አደርጋችሁት? 10 አመት ጀምሮ በቃ አሰነካከል ነው በንብረቱም ብር አይዝም በቃ ብሩ ምን ታረጉታላችሁ እንዲህ እባክህን እናደርጋለን ሰው ይጋብዛል ሰው ያፈቅረዋል በጣም ሰው ያፈቅረዋል አደባባይ ላይ ስናገር ይሰማለታል እኛ ያንን ሁሉ አስከለከል አደባባይም አስከልክለነዋል አሁን ሰፈር ላይ ያርሳል በቃ ዝም ብሎ ያለቅሳል የሰፈር ሰው አረጋጁት የረቄ ቤት ሰው አድርገነዋል እንዴ የመጠጥ ቤት ሰው የመጠጥ ቤት ሰው እዛ ሳታዘፍኑትም መጠጥ ቤት አይዛችሁ አናዘፍነውም አንፈልግም በቃ እኛ አስትትነዋል። ዘፈኑን ዘፈኑን አስተነዋል። አሁን ደሞ ቀየር ነው እንት ነው ወደ ቀየራችሁ አክሽኑን ደሞ ወደ መጠጥ እና ሲያርስ እንድ ንብረቱ በደንብ ያርሳል። ብዙ መሬት አለው። አንዱ ሲይዝ አንዱን አስለቀቀን፣ አንዱን ማሰራት ሌላውን አስለቀቀን። ወደ አንዱ ሁሉ ነገር እንድመኝ እናደረገዋለን። ከሁሉም የወደቀ ይሆናል። ግን ከሁሉም የወደቀ ይሆናል። ምንም አይዝም። ምንም አይዝም። አዎ እሺ፣ ምንም አይዝም። በቃ ከማንኛውም ያንንም ያስባል። ያንንም ያስባል። እንዲሁ ተንጓሎ ይቀራል። በልተመረከክ እሺ፣ ስንት ናችሁ? እኛ አርባ አርባ አርባ ሰይጣን ዘፋኙን አለቀቁ ምን አለቀቁ። እኔ እኮ እንደው ምንም እኮ የእነሱንም እያገለገሉ እንኳ ይኸውና ያው እርስ በርሳቸው ማተታሉ። የመንፈሱ የሆነውን አገልግሎትም ራሱ ሰይጣን ስለሆነ እንደገና ደግሞ ሌላ በልተዘከች እና አረቄ ስንት አስጠጣዋለህ። አረቄ ይጠጣል አይሰክርም ይባላል። እንደውም ዝና ይወራለታል ሰፈር ላይ ዝና እንደውም ይወራለታል። ምን እየተባለ ስጠጣ አይሰክርም፣ ጎበዝ ነው ይባላል። ሻምበል ጎበዝ ነው ይባላል። ሻምበል ነው ስሙ። ሻምበል ነው ስሙ። አዎ፣ የቤተሰብ ስሙ ሻምበል። ጎበዝ ነው ይባላል። ሻምበል ጎበዝ ነው። ስጠጣ አይሰክርም ይላል፣ ይባላል። ጠጥቶ ነው የማይሰክረው ምን እስካ አንድ ጠርሙስን ብጨርስ አይሰክርም። አይሰክርም አንድ ጠርሙስን ብጨርስ አይሰክርም። እናንተ ናችሁ የምጠጡት። አዎ፣ ግድግድ ምንም አይልም፣ አይነቃነቅም። አይነቃነቅም አንድ ጠርሙስ አረቄ። አዎ፣ አይሳሳትም ሰው አይሳደብም። ግን ለዛው ንግግር ለዛው ደህና ነው የንግግር ለዛው ደህና ነው። ግን በአንድ ጠርሙስም ጨርሶ አዎ፣ እሺ በቃ ይሄ ነው ስራችን። የንግግር ለዛው ደህና ነው። አዎ፣ የንግግር ለዛው በሰዎች ዘንድ ተወዳጅነት አለው። ጠጥቶም ምንም ችግር የለም፣ ችግር የለም። አይሳደብም፣ ቃላቶቹ ዝንፍ አይሉም። በቃ በሰላም ወደ ቤቱ ይገባል። ሲገባ ግን እኛ ቤት ውስጥ እንረብሸዋለን። ከአልጋ አስነስተን ወደ መንደር እንወስደዋለን። ይሰደዳል በየ ጓደኞቹ ይወድቷል። ጓደኞቼ እያለ ተሸገርኩ እኮ ቤት ውስጥ እኮ ማደር አልቻልኩም፣ ቤት ውስጥ እኮ እንዲ አስፈራራኛል የሆነ ነገር ብሎ ይናገራል። በቤቱ እባ ምናምኖች ይበዛሉ። በቤቱ በደጁ በሙሉ እባቢት እንዲ ይዝለገለጋል። በቃ እሱም እያባረረ እሱን ካልገደለ ተኝቶ አድርም እባብ ታበጡብታለች። አዎ እባቡ በቤቱ ውስጥ ያፏጨ ነው የሚያድረው። የትም ቤቱን ቢቀያይር እንኳን አይሆንም። በቃ በዛችሁበት በቃ አድርግ ተብለናል። በእባብ በእባብም በሁሉም ነገር በቃ አስፈራሩን፣ የተባላችሁ አኑ አስደንግጡት፣ አስደንግጡ፣ አስፈራሩ፣ ቤቱን ለቆ እንዲጠፋና በቃ እንዲያብድ እንዲያብድ እንዲያብድ። አዎ፣ ጭንቅላቱም እንትኑ እንዲበላሽ እንዲበላሽ፣ በቃ እንትኑ ህሊናውን እንድንቀይር። እንደዛ ነው አዎ።

ታ ቀለለኝ፣ ቀሎኛል እግዚአብሔር ይመስገን ቀሎኛል። ለዚህ ነው አሮጦኛ መጣኝ። ቤታችን ትወዳለች፣ በጣም ትወደኛለች። አንተ መተት ፍለጋ መከላከያ ፍለጋ ጎጃብን ምንም ሄደ ነበር። አዎ በጣም ለፍቼ ነበረ ጎጃም ሄጃለው፣ በዚህ በደቡብም ሄጃለው። ምንም አልተሳካልኝ። መከላከያ ፈልጌ ነበር፣ መከላከያ ፈልጌ ነበረ ግን አልሆነ። መከላከያ እግዚአብሔር ሆነ። በቃ ምን አዳዴዋ ማርያም ነች እንጃ። አዎ፣ አዳዴዋ ማርያም ረድታኛለች። ይዛኝ እኔ እርሶ ጋር አምጥታኛለች። በቃ በራሷ ማንገድ መጥቻለሁ። ካሁን በኋላ እከተላታለሁ። በቃ ዘፋኝ ነበር፣ ዘፋኝ ነበርኩ። ስንት ሺ ብር አጠፋው። በቃ ቀረ ዘፈኖም ተበላሽ። በቃ ታውኩኝ። ቤቴ ቁጭ ብያለሁ። አረቄ አንድ ጠርሙስ እጨርሳለሁ። አዎ አረቄ እጠጣለሁ። ጠጅ ብቻ ነው የማልጠጣው። ቢራ ምናምን እጠጣለሁ። ሆቴል ቤት ገባለሁ። ግን በዛ በአካባቢው ደግሞ ሻምበል አይሰክርም የሚል ዜና ነው። አዎ እኔ ጉራም ይመስለኛል። እጠጣለሁ። እንደዛ ይሉኛል፣ ይሉሃል። ደስ ይላል እንዲህ ሲሉ ደስ ይለኛል። ለምን? ብዙዎቹ ሲሰክሩ እኔ ሳልሰክር ስቀር እንግዲህ ደስ የሚለኝ ነገር ይመስለኛል፣ እንደ ጀግንነት ቆጥሮ አዎ። ግን መንፈሱ ነው የሚጠጣው። አዎ፣ መንፈስ ነው እንጂ አንድ ሰው እንዴት አንድ ጠርሙስ እኮ ነው የሚጨርሰው። አንድ ጠርሙስ ጨርሳለሁ። ራስ ራስ፣ ያው ከሰዎች ጋር ቀስ እያልኩ እየጠጣሁ አጣጥሜ። የማይሆን አረቄ አልጠጣም። ዳና አረቄ ፈልጌ ልክ ከቀኑ በሰባት ሰዓት ስምንት ሰዓት ወደ መጠጥ ቤት ነው ስራዬ፣ ሰፈር ሆኜ ማለት ነው። ደንበኛ ሆኛለሁ። ደንበኛ ነው። አዎ የሰው ቤት አረቄ ማጋቢያ ሆኛለሁ። ማጋቢያ ነው። ቁጭ ብለህ ነው የምጨርሳት። ቁጭ ብዬ ከሰዎች ጋር እየተጫወትኩ ለሰዎችም እየጋበዝኩኝ ሰዎች ደግሞ እንጠጣለን ብዬ ብቻ የእጅ መጠጣት ስለማልወድ አንድ እግዚአብሔር የመረቀው ሰው ይመጣል። ምን ምርቃት ነው ይሄ? ከእኔ ጋር ይሄዳል፣ ያው እንጠጣለን። እኔ አልሰክርም፣ ሰውየው ይሰክራል። እኔ ወደ ቤቴ እገባለሁ ማታ በቃ ስም በዛ፣ በቃ ይታወቃል። በዚህ ተለወጠ የኔ ስም፣ ፕሮግራሜ ተቀየረብኝ። የሚገርም ነው። ያው ለአስር ዓመት የገባ መተት ነው። ከአንተ ጋር አብሮ የሚጠጣ አዎ፣ መሰለኝ እንግዲህ፣ ይሆናል አጋንንት ነው። እሺ በል በርታ። እሺ በርታ። ማን መተት እና ዛር አይነ ጥላ የለስር መተት አተ ጉዳ ታቋራ አይነ ጥላ